እንግዲህ ሁሉም እንደተናገሩት ነው። ያው በስጋ እናስናለን አዘናለን፣ ግን ጊዜያዊ ነው ሀዘናችን። የቅዱሳን ሞት በእግዚአብሔር ፊት የከበረ ነው ነው የሚለው መዝሙር መቶ አስራ ስድስት ቁጥር አስራ አምስት በእግዚአብሔር ፊት በእግዚአብሔር አይን ፊት ይሄ የከበረ ነው እና የከበረ ብቻ አይደለም፣ ፕሪሸስ ነው ነው የሚለው ክብሩ የማይለመድ ነው፣ እየቀጠለ የሚሄድ ነው። የሆነ አንድ ቋሚ ሊሚትድ የሆነ ክብር ውስጥ አይደለም የገባችው። መቼም እሷም እኛም ከሄድን በኋላ ማን ለምደው ግሎሪ ነው። የሰው አይን ፊት አይደለም በእግዚአብሔር አይን እና በሰው አይን አይተነውን ያለቀስ ነው። በሰው አይን አይተነውን የከበደን እንወዳታለን። የሚ ያለፉትን ሶስት ዓመት ተኩል አገልግላለች ከኛ ጋር። እግዚአብሔር በጄፔስ ቤተ ክርስቲያን የላከው ቅባት ከወለዳት ልጆች አንዷነች ሽወስዊት ጥሩ ልጅ ነበረች። ምንም አንድ ቀን ለደቂቃ አዝኜባት ከፍቶኛ አያውቅም። በሷ በሁሉ አገልጋዮች ዘንድ የተወደደች ነች፣ ሁላችንም እንወዳታለን። ቲያትሪካል አርት ግራጁዌት እንዳደረገች ነው ወደ አዲስ አበባ መታ የእኛን ቸርች ጆይን ያደረገችው። በዛ ሞመንት ላይ ብሔራዊ ቲያትር እንድትዘፍን ብዙ ግብዣ ይደረግላት ነበር እና እሷ ግን ቸርች እየመጣች ነበር የምታገለግለው። ወርሽፕ ቲም ውስጥ ነበረች። እየራባት ትመጣ ነበር፣ መሳፈሪያ ሳይኖራት በግሯ ትመጣ ነበር እና አንድ ቀን አገልጋዮች እሁድ ፕሮግራም ላይ ከኔ ጋር አብራ እንድታገለግል እድል በር ከፈቱላት። ያን ቀን ተኝቼ አላደርኩም አለች እና ያች የእሁድ አገልግሎት የእሷንም አገልግሎት ለዓለም አበቃው። የማናችንም ጥረት አይደለም። ማንም ሰውን ማክበር አይችልም። ጳውሎስ ተከለ፣ አጵሎስ አጠጣ፣ አሳዳጊ ግን እግዚአብሔር። የእግዚአብሔር እጅ ነበር፣ እንደዚያ አገነናት። ማንንም እኛ ማግነን አንችልም። የእኛ ቢሆን ለቤተሰብ ነበር የምንሰጠው። እሷ አገነናት። በአጭር ጊዜ አለምን ሞላች። ከተለያዩ ሀገሮች ኢንቫይት ያደረጓት ነበር። አሁን ድና ተነስታ እስክታገለግል የሚጠብቋት ብዙዎች ነበሩ። ጌታ ግን እንግዲህ አናቅም በቃለ የእሷ ሶስት ዓመት ተኩል አገልግሎት ግን የአንዳንድ ሰው የሃያ ዓመት አገልግሎት በጣም ነው። ጌታን የምትወደው አገልግሎት ትወዳለች። ጨርችን ትወዳለች። ዋጋ ከፍላለች ለማገልገል እና ወደ ወደደችው ሁሉ ይቅርብኝ ወዳለችው ሽወስ ታለንትድ ታውቋታላችሁ። ድምፅ አላት። ኢንቫይት ተደርጋ ነበር። ከብሔራዊ ቲያትር ነው ወደኛ የመጣችሁ ወደ ጄፒስ የመጣችሁ እና ጄፒስም በምታዩት በቪዲዮ አይደለም የጀመረችው። ጓዳ ነው ስታገለግል ነበር። ነእኛ በኋላ ነው ያወቅነው። ይርባት ነበር፣ ይጠማት ነበር። መሳፈሪያ የላት። ጌታ እንደዚህ ወደደ። ለቤተሰቡ ሁሉ ማጽናናትን ይስጥ። ለጄፒስ ወዳጆች፣ ለምትወዱን ብትተርፍ ብላችሁ ከጎናችን ለነበራችሁ በገንዘባችሁ በጸሎታችሁ የተለያየ ዓለም ያሉ ሰዎች ጾም ጸሎት ሲይዙ አቃል ለሷ እና ቴንኪው። እግዚአብሔር ያክብራችሁ ስላሳያችሁ ፍቅር ኢትዮጵያውያን፣ ኤርትራውያን ስለ ቸርነታችሁ እግዚአብሔር ይባርጋችሁ። ለቤተሰቡ መጽናናትን እግዚአብሔር ያድርግ። በእውነት እግዚአብሔር በረዳንና ጸጋ ባበዛልን መጠን የሚለዚህ ቤተሰብ መሆን የምትችለውን ለመሆን ቃል እንገባለን። በስጋ በመለየቷ ብናዝንም፣ አሁን ግን እኛ ካለንበት የተሻለ ቦታ ነው ያለችው። ክብር ሁሉ ለኢየሱስ ይሁን። ዋይኖ እህታችን እኮ የተሻለ ስፍራ ነው የሄደችው። አሁን እኮ እህታችን እኔና እናንተ ካለንበት ከዚህ አሁን ምን እኛ አሁን እዚህ ምንድን ነው ምን የተሻለ ነገር ምን አለ ምን አሁን እስቲ ምድን የቀረባት? በቃ ንገሩ፣ ምድን የቀረባት? ምን ነው ይሄ ሰልፍ? ካለበት ወሬት አለበት ትችት ካለበት ሐሜት ካለበት ችግር ካለበት በጣም ብዙ ሰልፍ ከበዛበት ከዚህ ምድር ወሰዳት፣ ወደ ራሱ ፈለጋት፣ በክብር አስቀመጣት። እግዚአብሔር የተመሰገነ ይሁን። ልንደሰት ነው የሚገባው። ኦነስትሊ ልንደሰት ነው የሚገባው። በቃ እግዚአብሔር የተመሰገነ ይሁን። የተሻለ ስፍራ ነው ያለችው። ደሞ ይሄን እናውቀዋለን የእግዚአብሔር ቃል ስለሚናገር በተሻለ ስፍራን የተቀመጠችው ክብር ሁሉ ለኢየሱስ ይሁን። ወገኖቼ በደረሰብን ነገር ሁሉ እግዚአብሔር ጻድቅ ነው። የማይከሰስ ጌታ መርጠናል። ለእኛ የሚያስበውን ያውቃል። ለእኛ የሚያስበው በጎ፣ ደስ የሚያሰኝ መልካም የሆነ ነገር ነው። ስለዚህ ዛሬ በየሚላ እያደረገው መልካም ነው ማለት ነው። ክብር ሁሉ ለእግዚአብሔር ይሁን። እንደ እግዚአብሔር ያለ ማንም የለም። ቅዱሳን እግዚአብሔር ትልቅ ነው። ወገኖች አይከሰስም። በእኛ ህይወት ላይ ምንም ነገር ሲያደርግ በእኛ ህይወት ላይ የሆነ ነገር ሲመጣ በቃ እግዚአብሔር አዋቂ ነው፣ የተሻለውን ነገር አድርጓል። ስለዚህ ከባድ ሀዘን በልባችሁ እንዳይኖር አብራችሁ የምትዘምሩ ዘማሪዎች፣ ጓደኞቿ፣ ወላጆች፣ ቤተሰብ፣ እህቶች፣ ወንድሞች፣ የቅርብ ቤተክርስቲያን፣ በእውነት በእውነት ነው ምነግራችኋል፣ የተሻለ ስፍራ ላይ ተቀምጣለች። አሁን እኮ እዚህ ጋር እኮ ያለው እኮ አይደለችም እሷ እኮ አሁን በዚህ የለችም። ሄሎ? እኛ እኮ ሐሤት እንድናደረግ ነው ተሰብስበን፣ እንድንጽናና እርስ በርሳችን እንድንጽናና ነው። አሁን ይህን እያደረግን ያለ ነው። እሷ እኮ በክብር በራእይ መጽሐፍ ላይ እንዳለው ጨረቃና ፀሐይ አያስፈልጉም አለ በአዲስቷ ኢየሩሳሌም። ለምን ሲሉት በጉ ራሱ ብርሃን ስለሚሆነ በጉ ብርሃን በሆነበት ስፍራ ሩብ ጉዳይ፣ አስር ጉዳይ መሸብኝ ነጋብኝ በማይባልበት የሰዓት አቆጣጠር ለዘላለም በሚባልበት በዛ እኮ ነው ያለችው። አሁን አይገርማችሁም? ለዚህ ክብር ይገባዋል። ጌታ የተመሰገነ ይሁን። በዚህ ነው ልንጻና የሚገባው። እኛም ገና ያልቀመስ ነው ነገር ላለ ምድር ላይ ገና መስራት ምን ፈልጎ ስላለ ማሳደግ ምን ፈልጎ ልጁ መስራት ምን ፈልጎ ስላለ እምንጓጓበት ነገር ስላለ እንፍጨረጨራለን እንጂ አሁን ቆመን የሰበክነው አሁን ቆሞ የዘመሩትም እዚህ እምናነክሰውን ባጠቃላይ አትጠራጠሩ፣ የሚቀጥለው ተረኞች እኛ ነን። በቃ እኛ ደግሞ እንደዚህ እንዘረጋና ደሞ ሌሎች መጥተው ይዘምራሉ ነው ይልቅ የሚያስፈልገው ተዘጋጅቶ መገኘት፣ ተዘጋጅቶ መገኘት የዘላለምን ይሆን በማግኘት ኢየሱስ ክርስቶስን የህይወታችን አዳኝና ጌታ አድርገን በመቀበል ክብር ሁሉ ለኢየሱስ ይሁን። ምንም ነገር ቢመጣ ዝግጁ ሆነን መጠበቅ፣ የተዘጋጀ ሆነን መጠበቅ። ደግሞ የመዳን ቀን ዛሬ ነው ይላል፣ የተወደደች ሰዓት አሁን ስለሆነች ማለት ነው ወገኖቼ ቤተሰቦች እናንተ ብቻ አደላችሁም። እቺን ብላቴና መላው ኢትዮጵያውያንና ኤርትራውያን በአጠቃላይ ለእሷ ራርተው ለእግዚአብሔር እንድትዘምር ራርተው እንድታገለግል ራርተው በህይወት እንድትኖር ራርተው ደስ ብሏቸው ከእርሷ ጋር በነገር ሁሉ ቆመዋል። እኔ የማውቃቸው አብረውኝ ስፖርት የሚሰሩ የእስልምና እምነት ተከታዮች የኦርቶዶክስ እምነት ተከታዮች ሁሉ ሳይቀሩ ከዚች ብላቴና ጋር አብረው ሆነዋል። ምን ትፈልጋላችሁ መሞከር የሚገባው ሁሉ ተሞከር አሁን ግን አርፋለች እግዚአብሔር የተመሰገነ ይሁን ሳይሞከር ቢሆን ሳይለፋ ቢሆን ሁሉ ፍቅሩን አሳይቶ በእውነት እኮ ነው የምነግራችሁ እግዚአብሔር የተባረከ ክብሩን ለእግዚአብሔር ይሁን በደረሰብን ሁሉ እግዚአብሔር ምንድን ነው ጻድቅ ነው አሁን እኔና እናንተ እርሷ ወዳለችበት ወደ ጌታ እንሄዳለን እንጂ እርሷ ተመልሳ ወደኛ አትመጣ። ስለዚህ እኛን መዘጋጀት የሚጠበቅብን ከስተታችን ታርመን፣ ከጥፋታችን ተመልሰን፣ ጌታን በአግባቡ አገልግለን፣ እድል በተሰጠን በዚህ ጊዜ ላይ ወደ ማስተዋላችን ተመልሰን፣ እርስ በርሳችን ተቀባብለን፣ እርስ በርሳችን ተዋደን፣ እርስ በርሳችን ተከባብረን፣ ያገኘናቸውን አጋጣሚዎች ሁሉ ለወንጌል ተጠቅመን ጌታ እስኪመጣና ወደ ጌታ እስከምንሄድ መዘጋጀት ያለብን እኛ። ለዚህ ደግሞ ጌታ ይርዳ።